ሰላም የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? በያላችሁበት የክርስቶስ ሰላም ይብዛላችሁ። እንዲሁም ሙስሊም ወገኖቼ በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። ሰላም ብያለሁ ማለት ነው። ውድ ተመልካቾች ቢዛ እየሰራው ነው ማለት ነው። በክቡ እየቆራረጥኩ ነው። ሊጡ እንዳመጨ ይህ ለቢዛ ነው መዳመጠው ማለት ነው። እስኪ አበረታቱኝ። ያው በስደት ያለን ልጆች እናበረታታ ለማለት እወዳለሁ። እዚህ በፊትም እንደምላችሁ፣ ሰብስክራይብ፣ ሼር፣ ላይክ አድርጉኝ፣ አበረታቱኝ። እኔም በኮሜንት ስራ ሳውቁኝ፣ እኔም እመልሳለሁ፣ ሰብስክራይብ አድርጋችኋለሁ ማለት ነው እና የእኔ ውዶች የምትወዱኝ ካላችሁ እስኪ ሰብስክራይብ አድርጉኝ። መቼም እኔ ስደተኛ እህታችሁ አይደለሁ። ለምን ሰብስክራይብ አታደርጉኝም? ምን ችግር አለ? አንዳፍታ ደወል ምልክቷን ጠቅ አዛበተ ነው አንጠቅ ነው። ምን ችግር አለ? እኔ የምር እግዚአብሔርን እኔ እስከዛሬ ሚዲያ ላይ ማለት ነው ያው ሚዲያ ምንጠቀመው እኔ ሚዲያ ሚዲያ ላይ መጠቀም የጀመርኩኝ ስደት ከመጣው በኋላ ነው። ያ ማለት የዛሬ ስንት አመት ልበላችሁ። በቃ ቢያንስ ወደ ዘጠኝ አመት ስምንት አመት አካባቢ ሚዲያ መጠቀም እችያለሁ ማለት ነው። እዚህ ስደት ለኢንተርኔት ስላለ ዋይፋይ ስላለ እና እዛ በኋላ ግን ኢትዮጵያም ኢንተርኔት እየቀለለ መጥቷል መጠቀሙ ማለት ነው። የአንዳንድ አካባቢዎች እንደ አማራ ክልል በአንዳንድ ችግሮች ወይም ሀገራዊ ችግር ሲፈጠር ይዘጋል እንጂ ዝሮ ዝሮ አሁን ላይ ኢትዮጵያ ውስጥ ያሉ የሚኖሩ ህዝቦቻችን አብዛኛው ይጠቀማል ማለት ትችላላችሁ። እና ይሄም ደግሞ ሚዲያውን ስራችን ለማስተዋወቅ ቀለል ይላል ማለት ነው። ደስ ይላል። ያው አንዳንዴ አገራዊ ችግር ባለበት ሰዓት አንዳንድ ክልሎች ይዘጋሉ ማለት ነው፣ ወይም ኢንተርኔት ይቋረጣል ማለት ነው። ያም ለረዥም ሰዓታት ይቅርታ፣ ለረዥም ወራታት ይዘጋል ማለት ነው። እኔ እንደዚህ አይነት ነገር ገጥሞኝ ስለነበረ ነው። አንዳንዴ ለሚዲያ የሚሆኑ እቃዎችን ገዝቼ ምናም ምናምን ከዛ ላችኋለሁ፣ ለምን አንድ ወር እንደተጠቀምኩ አይዘጋም? እና እንደዚህ አይነት ነገር ይፈጠራል እንጂ ዞሮ ዞሮ አሁን ኢንተርኔት ተጠቃሚው ሆነናል ማለት ነው፣ ኢትዮጵያ ላይ። ስለዚህ ኢንተርኔቱን ብንጠቀምበት አሪፍ ነው። ስለዚህ አበረታቱኝ የኔ ወዶች። እዚህ የምታዩት ቢዛ እየሰራ ነው ያው ለቢዛ የሚሆኑ ግብአቶችን እየጨማመርኩ ነው። በነገራችን ላይ ቤት ነበረ ሶልስ የምሰራው ሶልስ ማለት ያው ቲማቲሙን፣ ቅመማ ቅመሙ ምናምን የሚገባውን ለቢዛ የሚያስፈልግ ሶልሱን እኔ ነበር የምሰራው። አሁን ግን አጋጣሚ ፍሪጅ ላይ እያስቀመጥኩ ሁሉ እጠቀም ነበረ። ፍሬዘር ላይ እያስጠቀም እያስቀመጥኩ እጠቀም ነበረ። አጋጣሚ አለቀና ሰዎች ድንገት እንጾማለን ሲሉኝ፣ ትናንት እለት ማለት ነው። እዛ ድንገት እንጾማለን ሲሉኝ በቃ አልነበረኝም። እፊት አልቋልና ያው ከቸብ አደረግኩ። ከቸብም በጣም ነው የሚጠፍጠው። ከቸብ አደረግኩና ነቃነቅ ግማሹን ሊጥ ነቃነቅ በነቃነቅ ግማሹን ቢዛ ማለት ነው። በነቃነቅ ያ ግማሹ ማለት ግማሹን ስንየ ሳይሆን አንድ ሙሉ ትሪ ወይም አንድ ሙሉ ባትራ በነቃነቅ እሰራለሁ። ድጋሜ ደግሞ ሌላ ዶሮ እሰራለሁ። ደግሞ ነቃነቅ እሰራለሁ። እኛ ቤት በነገራችን ላይ ብዙ ባትራ ቢዛ ነው የምሰራ እንደዚህ አንድ ባትራ ምናምን ይበቃል የሚባል አይደለም። ያው አውጥቸው ነው ይሄ በስሎ ጨርሷል። ይሄን ፍርን ውስጥ አውጥቸዋለው ማለት ነው። እንደምታዩት ይሄ ደግሞ ይሄ የምታዩት ቆይ፣ ይሄ የምታዩት ደግሞ ሙሉ ነው። ዝም ብሎ ክብ ነው። በትሪው ልክ ወይም በባትራው ልክ ነው የሰራው። ይኸው እንደምታዩት ቲማቲሙ፣ ዘይቶኑ ምናምን እና በዶሮ ነው። ይሄ ደግሞ የምታዩት የቅድም ይሄ ሳይዙ ድቃቅ፣ ይሄ ሳይዙ ከበከበ ትናንሽዬው የሰራውት እሱ ነቃነቅ ነው፣ በነቃነቅ ነው ቢዛው ነው የሰራውት። ይህ ደግሞ ሙሉ ይሄ ጅብናው ነው ተነስንሶ ምታዩት ማለት ነው። የፍርን ላስገባው ነው። ይህ ደግሞ ዝም ብሎ በዶሮ ሆኖ ሙሉ ወጥ ነው። ዝም ብሎ በባትራው ልክ ነው። ሊጡን እንትን ብዬ ዳምጬ ሳይዝ አላወጣው ለት ማለት ነው። በኋላ ነው መቋረርጠው በዲዛይን ማለት ነው ወይም ደግሞ ሶስት ማዕዘን ያለው አቆራረጥ ቢዛት አቃላቸ አይደለም። መጣም ሲመጣ እንደዛ አርጌ የምቆርጠው እና የኔ ውዶች እንደታያችሁት ቢዜን ማለት ነው። እዚህ ላይ ሀሾ አሁን ለዶሮ ነስንሽ ነው፣ በክቦ ማለት ነው። ሌላ ቢዛ እና ለማንኛውም እኛ ቤት ነው፣ እናቴ በጣም አንድ ሰው ሁለት ሰው ጾሚ ካለ፣ እኔ ሙስሊሞች በነገራችን ላይ አሁን ጾማላችሁ፣ እኔ አላውቀውም፣ ስለማላውቀው ነው እኔ ከፊት ሮመዳን አንድ ወር ጾም ጾመዋል። አስሪዎቼ ያው ሙስሊሞች አጠቃላይ ትጾማላችሁ ሮመዳንን ጾም። ከዛ በኋላ ደግሞ ሮመዳን እንደጨረሳችሁ የተወሰነ መቱን አንዳንዴ የሚጾምበት ጊዜ አለ መሰለኝ። ያላቆም ብቻ የእኔ ሰዎች ሮመዳን ጾመው የተወሰነ አንድ ሶስት አራት ቀን ቆይተው ዝሮ ደግሞ ስድስቶሽን ጾመዋል ማለት ነው። እዚህ ጌማት ሰርቼ ነው የምታዩት አና ይሄ ውሃ የሚቋጠር የሚመስለው ማር ነው። እሺ ውሃ አይደለም፣ ማር ነው። ፕላስቲኩ ሌማቱን ሲነቀው ማር ነው። እንደዚህ እንትን ያለው ይሄ ፈጣየር ነው እና የእኔ ውዶች፣ አሰሪዎቼ ማለት ነው፣ ባልና ሚስቶቹ ናቸው ሲጾመ የነበረ። ትናንት ለታ የውኛው ቤት አንዱ ሰው ሆነ ሁለት ሰው ጾም ካለው ሌሎቹ ቁርስ፣ ምሳ፣ ምናምን መክሰስ ቢጠቀሙም አብረው ከጾሚዎች ጋር ነው አብረው ቀርበው የሚበሉት እኩል ማለት ነው። እና ለጿሚ ብቻ ተብሎ የሚሰራ አይደለም በብዛት ነው ቢዛ ይሄ ደግሞ ገም ነው የሚባል ገም የስንዴ ሾርባ ማለት ነው የምሰራው። በጅብን ምልህ ጅብን ጅበን ነው የሚባል ጅብን ምልህ ብቻ እሱን ጅብን ምልሁን በኋላ ስፈጭና ስጨምርታ ያላችሁ እና እንደዛ አድርጌ እንዴት አያችሁት? ስራዬን ማለት ነው። አበረታቱኝ የምር እግዚአብሔርን አበረታቱ። እኔ ሰብስክራይብ ያደረግኳችሁ ሰዎች እየት ናችሁ? ግን መቤቴን እየት ናችሁ? እኔ እስከዛሬ ሚዲያ መጠቀም ከጀመርኩ ጊዜ ጀምሮ ዛሬ በጣም ትልቅ ደረጃ የደረሱ ዩቱበሮችም ሰብስክራይብ ያደረግ ናቸው። ታች የዛሬ ስንት አመት ታች ሰብስክራይብ ያደረግኳቸው አሉ። አሁን ላይ ትልቅ ደረጃ ደርሰዋል። እና ስቲል ብዙ ልጆች ሰብስክራይብ አድርጋለሁ። እናንተ ለምን ለምን እንደ እናንተ ብቻ ራሱ ለሞኔታይዝ ብቁ አታደርጉኝም? በእይታም ሆነ ወይም ዋቻወሩም ሆነ ሰብስክራይቡ እንደ ዩቲዩብ ሕግ ለሞኔታይዝ አታበቁኝም። የምር እኛ እርስ በርሳችን እንደጋግፍ እና የኔ ውዶች ይው ጅብን መልህ ያልኳችሁ መልህ አጅብን ወይም የሚባለው ይሄን ፈጫለሁ። ትንሽ ፍል ውሃ አድርግና እዛ እፈጭና ከበሰለው ስንዴ እጨምራለሁ ማለት ነው። በነገራችን ላይ የስንዴው ሾርባ ብዙ ቅመም አይጨመርበትም። የእኛ ቤት እንደነገርኳችሁ ባለፈው የሰሩት ቪዲዮ ላይ ምናልባት ያለደመጣችሁ ልትኖሩ ትችላላችሁ ብዬ ነው። እኛ ቤት ያው ቅመም ሁሉ እንደ ኢትዮጵያ ሚክስ ስለሆነ የሚፈጨው ማለት ነው። ሁሉም ሁሉም ጭቃ ጭቅጭቅ እስከ ደረቅ ቅመም ተቀላቅሎ ነው የሚፈጨውና እሱ ምንም ሌላ ይሄን ቅመም ይሄን ቅመም የምንለው ነገር የለም። ማንኛውም ምግብ ስንሰራው ያው ሚክስ የሆነው ቅመም አለና እሱን ነው የምናደርገው። ቤት ነው የምናዘጋጀው እና እሱን ትንሽዬ ጨማርኮ ማለት ነው። መጀመሪያ ሽንኩርቱን ትንሽ አቁላለው አለው። ሴትዬ የምትለው ሁሉንም በአንድ እየጨምረው ነው የምትለኝ፣ ግን በበለጠ ደስ የሚለኝ ደግሞ ሽንኩርቱን ትንሽ አቁላላለሁ። ብዙም አይቁላላም ለስንዴ ሾርባ ማለት ነው። ከዛ ትንሽ የበሰል ካለ ባላ በሰሉ ትንሽ ቅመም አደርጋለሁ። እዚህ ግን የቡና ገለባ ታውቃላችሁ? የፔርሙዙ ውስጥ የከተትኩት የቡና ገለባ እሱ ተፈጭቶ ለራስ የምትጠጣው ነው። እያዘጋጀውላት ነው። አራሳለች ብያቸዋለሁ። እዚህ በፊት አረሳለች የሴትዮ ልጅ ማለት ነው። ሩቅ ቦታ መጥታ እኔ ነኝ ያረስኳት። እና የቡና ገለባው ተፈጭቶ እሱን የምትጠጣው እያዘጋጀው ነው እና ወደ ግድ ወደ ኋላ ልመለስላችሁ። ቪዲዮን እያየው እኮ አንዱን ያዝለቀቅ አረኩባቸዋ እና መልላችሁ ፈልጌ ነው እና የስንዴው ሾርባ ገም አይደል የሚባል ገም እና እሱን ትንሽ በሰሉን ካቁላለሁ በኋላ ትንሽ ሚክስ የሆነው ቅመም ከጨመርኩ በኋላ ሚክስ ስለ ሁሉም ቅመም ያለበት ነው በቃ ሚክስ የተፈጨው በቃ ማንኛውም ቅመም ሁሉም ያለበት ነው እሱን ትንሽ እጨምራለሁ ከዛ በኋላ እዚህ ላይ ለበን እየጨመርኩ ነው፣ ፈጭቼ ለበን ሳይሆን ጅብን ምለህ እሱን ፈጭቼ ላዩ ላይ ስንዴው ከበሰለ በኋላ ስገው ከበሰለ በኋላ አብሮ እዛ መጨረሻ ላይ ለበኑን ሊወጣ አካባቢ የተወሰነ ደቂቃ ሲቀረው ለበኑን ጨምሬ ከተን ተከተከ በኋላ ወይም በደንብ ከፈላህ በኋላ ይወጣል ማለት፣ ጋዙ ይዘጋል ማለት። እዚህ ክሬማ ምናምን ጀሊ ምናምን እየሰራሁ ነው፣ ላቸዋለሁ። እና የእኔ ውዶች እንደዛ ብሎ ብዙ ቅመም አይጨመርበትም። ስንዴው ሾርባ ላይ በጣም ነው የሚጣፍጠው። በነገራችን ላይ በጣም ውወድላቸው። ግን እዛ ስንዴው ውስጥ ያያችሁት ስጋ የበጉ ነው፣ እግሩ ነው። እግዚአብሔር እግሩ ነው የተጨም። በነገራችን ላይ የምትሰሩት ሰዎች ታውቃላችሁ፣ ምግብ የምትሰሩ ሰዎች ብዙ ነገር እንኳን የበግግር እንኳን የበጉ እግር ቀርቶ ብዙም ማይበላ ሁሉ ለእኛ የሚሰቀጥጥ ምግብ ሰሪ ስትሆኑ ያው ትሰራላችሁ። በተለይ በተለይ በተለያየ ሀገር ሄዳችሁ በስደት አለም የሰራችሁ ሰዎች በጣም ትደነግጣላችሁ። እና እኔ ደንግጬ ሩጨ ወደ ላይ በቃ እየሆነ የለም ከድንጋጤ የተነሳ እንደ ኳስ ነጥር ያውቃለሁ። እግዚአብሔር ይሄን ሻርጃ ላይ ነው ስሰራ። እኔ አላቀውም። የፈረንጅ እንቁራሪት የሚመስል ሙልጭልጭ የሚል ነገር ብዙ ጅራት ያለው ነገር እንዲሁ አጥንት ራሱ የለውም። ዝም ብሎ ሙልጭልጭ ያለ ነው። ጓንት ለብሼ እኔ በቃ ጓንት ለብሼ ልስራ እንጂ እንዴት አደርጋለሁ? ምግብ ሰሪ መሆን ኮዳ ነው ብዬ ለመስራት ሞክራለሁ። ፍጥረት ልካላለብኝም ከእጄ ጓንት ለብሼም እኔ በቃ አፌን ማክስ ለበስኩኝ እግዚአብሔርን፣ አፌን ማክስ ለበስኩና እጄ ጓንት ለበስኩና ከዛ ልሰራ ሞከርኩ። ያው እንደ ተባልኩት መሰረት እኔ ያንን ስራ ምግብ ያንን ስራ የዛን አሰራር ሰርቼ አላውቅም። ግን እንዲህ እንዲህ አድርገሽ ስሪ ስለተባልኩኝ ልሰራ ሶስት አራት ነው መሰለኝ ተለቅ ተለቅ ያለ እንዶ ምርጭጭ የሚያረግ ነገር የሆነ እኔ በራሴ አባባል ስያሜ የሰጠሁት የፈረንጅ እንቁራሪት ነው የመሰለኝ እና ያዘሳረገው ማለት ነው። እግዚአብሔርን እኔ ልከታጠፈው ላጥቦ ምን ሙልጭጭ ሙል እንዴው እንዴት እንደ የለሁም በሰዓቱ ስቸኔ ነበር። ወደ ላይ ነው በቃ የነጠርኩት። እግዚአብሔርን ሻርጃ ላይ በመሰራበት ሰዓት ያው ሻርጃ ማታውቆት ካላችሁ ኢማራት ውስጥ ማለት ነው። ሻርጃ አንድ ክፍለ ከተማ ማለት ነው እና አንድ ከተማ ማለት ነው። ያው ዱባይ ምናምን እንደምንለው ዱባይ ውስጥ ሻርጃ ኢማራት ውስጥ አለሚገኘው ዋና ከተማው ኢማራት አይደል ልክ ዱባይ ኢማራት ውስጥ እንደሚገኘው ሻርጃ ማለት ነው ለማታውቁት። እና በዛን ሰዓት እየሰራው ያለ በጣም በጣም እንዴት እንዴት ያኔ ነው በቃ እኔ ብዙ አይነት የማይበላ ምግብ በእኛ በኢትዮጵያ ሃይማኖታችን የማይፈቅደውም ብዙ አይነት ምግብ ሰርቼም አውቃለሁ። አፌን ማክስ አድርጌ ጓንት ለብሼ

ቅርጹ ራሱ ይሄ ነው የምትሉት አይደለም። የሆነ ዙሬውን ጎን ለጎን ጭራጭራ ነገር አለበት። እሱ ልንፈጥፈጥፈጥ ያለ ሞልጭልጭጭ ያለ ነው። ና እኔ ራሴ ወደ ላይ ነጥሬ ወደ ታች ወደኩኝ፣ ና ሳትኩኝ ምላቸው። እዛ ሰዎቹ ነበሩ አጋጣሚ፣ እኔ ፈልጌውም እኮ አደለም። እኔማ መጀመሪያ በቃ ራሴን ጠብቄም እንዴት አረጋለሁ ግዴታ አደለ ብዬ ይሄ ምንድን ነው ይበላል እንዲህ ምናምን አልኩኝ። ገና መጀመሪያ ስሪ ሲሉኝ ደንግጬ ማለት ነው። ከዛ ይሄ ቪንቶ ነው እዛ እላችኋለሁ። በቃ ምን ልበላችሁ እኔ ራሱ ሁድቼ አይደለም። እና መጀመሪያ ላይ ይሄ አሪፍ ነው ምናምን በቃ በአጠቃላይ በነገራችን ላይ በውጭ ዓለም ውሃ የተገኘ ሁሉ አያረግስም ወይም ኃጢአት አይደለም ብለው ነው የሚያስቡበት። ና እኔ ሳውዲ ላይ የማይበላ እንደዚህ ስንት ሲሉም እንዴት ይሄን ሰው ይበላል ምናምን ወፍ ወፍ ሳውዲ ላይ ብዙ ወፍ ሰብሰብ አድርጋ ይሄን በላልችሁ እንደ ዶሮና ምናምን ስሪው ስትለኝ፣ አረ እንዴት ወፍ ይበላል ምናምን ብያቃለውና፣ እንዴ ሳውዲ ሁሉም ይበላል፣ ባህር የተገኘ ሁሉም ንጹህ ነው ያረግስም ምናምን አለችኝ ማለት ነው ሴትዬ። እግዚአብሔር ይመስገን፣ ከዚህ ቤት ግን ማለት ነው ሮቢያን አይሰራም እዚያ አሁን ምሰራበት ቤት ፈጣሪ የተመሰገን ከምንም በላይ ስራ ቢበዛብኝም ማለት ነው። መዳን ያለም የተመሰገነ ይሁን። እንዲ እንዲ እንዲ እንዲ በቃ እኔ ስደስ ስመጣ ሄጄ ኢትዮጵያ የተወሰነ አርፌ ወደዚህ ዙሬ ስመጣ ቤት እየቀየርኩ ነው። ዙሬ የሰራሁበት ቤት አልገባም። ምክንያቱም አንደኛ ምግብም፣ ጽዳትም፣ ልጆችም ያለበት ቤት ስለሚገጥመኝ፣ እንዲሁም እዚህ ቤት ነው እንጂ ፎቅ ያለለብኝ ሌላ ቤቶችም የሚገጥመኝ ፎቅ ቤት ስለሆነ ማለት ነው የም የቀለለ ስራ የቀለለበት ቤት የሚገጥመኝ ስለሚመስለኝ ዙሬ ህዛ ቤት ኮንትራቴን ጨርሼ ደግሜ መስራት አልፈልግም፣ ወይም ኢትዮጵያ ርፌ ዙሬ መመለስ አልፈልግም እና ቤት ነው መቀየረው ወይም ደግሞ ሀገር ነው መቀየረው የሚቀልልኝ ስለሚመስለኝ። ግን የሚቀልላችሁ ለካ ወይ ጽዳት ብቻ ነው የምንችለው ማለት አለባችሁ፣ ወይ ምግብ ብቻ ነው መሰራ ማለት አለባችሁ እንጂ ሁሉንም ጽዳት ምግብም። እኔ ቅብጤ ነኝ፣ ጽዳት ምንችላለሁ፣ ምግብ ምንችላለሁ፣ ልጆችን እዛለሁ፣ ምንምን በቃ እኔ ስገባ ደግሞ ግዴታ አይደለ፣ ተስማምታችሁ እስከገባችሁ ድረስ እችላለሁ ብላችሁ እስከገባችሁና ና ብራችሁን እስከፈለጋችሁ ድረስ ደግሞ ልጆቻቸውን በፍቅር ታያላችሁ፣ የሚፈልጉትን ትሰራላችሁ፣ እንግዳ ታስተናግዳላችሁ፣ እንደየባህሪያቸው ለየሰዎቹ እስከ ቤተሰቦቻቸው፣ ለአሰሪዎቻቸው እስከ ቤተሰቦቻቸው የሚፈልጉትን ምግብ ትሰራላችሁና ይከብዳል ማለት ነው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን።